አሰላሙ አለይኩም ወረህመቱላህ ወበረካቱ። ድና የተከበራችሁ ማሄር ቤተሰብ ወይ እንዴት ናችሁልኝ? ሰላም ናችሁልኝ? ወይ ሰላማችሁን ያብዛልኝ በያላችሁበት። አህለን ወሰህለን ወመርሀባን ቤተሰብ። አዲስ ከሆናችሁ ላይክ፣ ስብስክራይብ፣ ሸር እና ኮሜንት አስቀምጡ፣ መልሳለሁ ማለት ነው ሀበይቢ። እንግዲህ እንደተለመደው ታሪ ደግሞ በአዲስ ቪዲዮ በቀጣይ ሀረግን ሀረግ ተለቀኩላችሁ በጣም ቆየት ብያለሁ ተንታቋርጬ ነበረ አሁን እንቀጥላለን። ሀረግ ክፍል ሰማንያ አንድ ተለቆላችኋል። በነገራችን ላይ ሰሞኑን ሀረግ እየተለቀቀ ነው፣ በጣም ደስ ይላል። በነጋ እየተለቀቀ ስለሆነ በነጋ ብቅ ብቅ እያሉ ነው። እንግዲህ ወዶቼ የዛሬው ክፍል ሰማንያ አንድ ነው። ክፍል ሰማንያ አንድ መቼም ፍቅርማ እንኳኳበት የለም። ሁሉም ላይ ይደርሳል ቀስ በቀስ እና ዛሬ ደግሞ ህጻናት ላይ ፍቅር እየመጣ ነው ማለት ነው። ጋ ፍቅርን መቼም የማይቀምስ ሰው የለም። ሁሉም በየተራ ለፍቅር መጽዋት ይከፍላላችኋለሁኝ። እንግዲህ በቀል የሚሆን ፍቅር የሚሆን መጨረሻው የምናውቀው በሚቀጥለው ላይ ነው ማለት ነው። ለዛሬ ግን እንደምታዩት ፍቅር በፍቅር እያጫወታቸው ነው። ሁሉም በየራሱ ብልጥነት፣ ዘዴያቸው፣ ብልጠታቸው፣ ተንኮላቸው ብቻ ሁሉም የተደበላለቀ ስሜት ያለው ነበረ። እንግዲህ ከሁሉም ነገር ወጥታ አልፋ ያ ሁሉ ታሪክ አልፎ ታሪክ ደግሞ አፍቃሪ ልኳን ነው ማለት ነው። ያፌት ደግሞ ደስ ብሎታል። በነገራችን ላይ እናታ ነች ብራታ አሁን ላይ በቃ በጣም አሪፍ ነገር እየሰራች ይመስለኛል ይመስለኛል በውስጧ ብዙ ነገር እያሰበች ወላኪን ከፊቱ እየሳቀች ወደደችው እየመሰለች ጥሩ ነገር እያደረገችለት ስለሆነ እጅ ሰጥቷል። አሁን ላይ በቃ አፍቀራኛለች ማለት ነው የቤት እመቤት ሆናለች ትክክለኛ ሚስቴ ለመሆን ወስናለች ብሎ በጣም ደስ ብሎት ያፌት እግሩን በቀዝቃዛው ውሃ ነክሮ ቁጭ ብሏል ማለት ነው። እፍራታ ግን የሆነ ተንኮላ ታሸርብለት አቀርን መላችኋለ ወይ? እየተሸረበለት የሚገኝ ተንኮላ አለ እና ውዶች፣ ምን ይሆን ጨርሶ። ግን አንድ ነገር ያናድደኝ ነገር ቢኖር ናታን ለእፍራታ ምንም ሊያደርግ አለመቻሉ ነው። አሁን ላይ ተስፋ እየቆረጠ ይሆን አላውቅም። ምንም ነገር የሚራመደው ወይም የሚያስባቸው ነገር የለም። ነገሩ እየከረረ እና ጥሩ ነገር ስለነሱ ሲሰማ ውስጡ እየተቃጠለ ግን ዝም ነው የሚለው። ምንም የማድረግ የማ የሆነ ለግሉ ሚስቱን ለመመለስ የሚያደርገው ጥረት የለም ማለት ነው። ምን አስቦ የሆነ ብዙዎቹ የተቆጡበት ነገር ነው። በኮሜንት ብዙዎችን አስቆጥቷል። ዝምታው የናታን ዝምታ ማለት ነው። እንዲሁም ዛሬ ደግሞ በምግባቸው ምንድነው ጣውላቸው ላይ ሆኖ እየተመገቡ ባሉበት በር ተቆርቁሮ የሆነ ደብዳቤ ተጥሮ ነበር። እሱንም ያነሳችው በሩን ከፍታ ደብዳቤውን ያገኘችው ፂየ ናት። እንግዲህ ደብዳቤውን እንዲያነበበችለት ናታን በጣም ነበር ያዘነው ውስጡ ተሰብሮ ነበረ። እንግዲህ ሁላችንም ደስ የሚለው ነገር ደሞ አሁን ላይ ቤዛ በጣም ተቀይራለች። መቀየሯ ሁላቸውንም አስደስቷቸዋል። ለሁሉም ተመልካች ያስደሰተ ነገር ነው፣ ያስደመመ ነገር ነው። በፊት ሸረኛ ሁና በምሰራበት ጊዜ ያለው ውበት እና አሁን ጥሩ ሰው ስኮኝ ውበት እንደፋብሽ እያሏት ነበረ። ሁሉም ወደዋታል። እና እያጽናናችሁ ነበር ተጎን ለመሆን ወስናለች። በክፉም በደጉም እና ጥሩ ነገር እየመከረች እያጽናናች ህይወት እንደዚህ ናት እያለች ትገኛለች። በጎን ደግሞ አቶ ሉሊት ጫዋን እየነሰነሰች ነው ማለት ነው። ሉዲት ሳቋ ማይለይ፣ ቀልዷ ማይለይ፣ ምሯ ማይለይ እኔ አላውቅም ብቻ። እና እሷ ናት መሰለኝ እንትን ተንኮል ይሄን ሴራ አሴራ ወረቀት ሜዳለችው እሷ ናት የሚል ጥርጣሬ አላት ቤዛ ማለት ነው። እንግዲህ መጨረሻ ላይ ማን እንደሆነ አናውቅም። ያም ሆነ ይህም ለየት ያለ ነበር የዛሬው። ተላችኋለሁ ሁዱ እቺ እዚህ ጋ ደግሞ እዚህ ጋ ደግሞ ወንድም ናት አንዳንዴ ዘና እያለ ይላሉ ማለት ነው። እሱ እዚህ ስፖርት እንትን እያለ ነበር እና እሷ አድማ ላይ ይሆናል። የምትለውም ባላውቅም ግን ዘና እያለ ነበር እየተቀላለዱ ነበረ ማለት ነው። ቤታቸው በነገራችን ላይ በጣም ደስ ይላል። እና ያወዳችሁ እንግዲህ ውበት ሲለካ በፄ ነው ለካ የሚያስበል ውበት አላት። አፄ ማለት ነው ቆንጂዬ ናት። እንግዲህ ፀጉሩ የፈረስ ጭራም ይሁን የራሷ ባናቅም ግን ውበቱ ግን የእሷ ነው ብለን ተስፋ እናደርጋለን። ዝጋፏ ብላ እየተጫወተች ነበረ። ይዋ ስታኮርፍ ራሱ ውበቷ ይጨምራል። አይገርማችሁም? እና ለማናቸው ፈታ እያሉ ነበር። የዛሬው ትንሽ ለየት ያለ እንዲሁም ደስ የሚል ቆይታ ነበራቸው ማለት ነው ይወት ላይ በሚበሉበት ሰዓት ነው ያመርጁ የደረሳቸው። እንግዲህ ቁዲው ዳብሊው ምን እንደሚል በአለፈው ክፍል ላይ ነው ያነበበችው ይመስለኛል ማለት ነው እና ልውሌት ያው ፋውታ ያያለ ነበራ። እዚጋ ደሞ ምንድን ነው የተፈጠረው ብላችሁ ሐሳብ እንዳይገባችሁ ዝጋ ማለት ነው። ናታንና ፂየ ተንኮላቸው። ቤዛ ውጭ ቁጭ ብላ ነበረ፣ ተመስጋ ብዙ ሀሳብ እያሰበች የሆነ በሀሳብ ጩ ኩባለችበት እነሱ ደግሞ በሩን ግጥም አርገው ዘጉባት ማለት ነው። ሲመስለኝ ነውና ደግሞ በጣም ፈርታ ነበር። እንዴት በሩ ተዘጋ ምን እንዴት ሆኖ ተዘጋ ምናምን የሚል በውጭ ብቻዋን ስለሆነ በጣም ፈርታ ነበርና በሩን ለመክፈት ስትታገል ወንድም እና እህት ደግሞ ከ ከውስጥ በኩል ይዘውባት ነበረ እና እየቀለዷት ነበር አላችኋለኝ ከዛ በኋላ አላስቻላቸውም እና እሷ ማጨናነቅ ከፈቱላት ከፍተውላት ስገባ በጣም ጎዴ እንግጭ ነበር። እንዲህም እንዲ የተፈጠረው ምናም እያያዩበት ፈገግ እያሉ ነበር ወንድምና እህት እና እንዲህም ምንድን ነው ይሄ እናንተ ተንኮል ማለት ነው እያለች እንዴት ተከላለዱ አብረው ፈገግ አሉ ላችኋለሁ። ወንዶች ይ እንግዲህ ታሪኩ ቢቀያየርም ቀን በቀን እየመጡ ስለሆነ አሁን ላይ ደስ ይላል። ዋናው ነገር በአዲስ በአዲስ ቶሎ ቶሎ መለቀቁ ለሁሉም አስደሳች መሆኗን። ላይክ እና ሸር፣ ሰብስክራይብ እያደረጋችሁ እስከ መደረሻው ጊዜውን ለማዳመጥ ሞክሩ። በጣም አጭር ጥር ምጥን ያለች ቪዲዮናት። ሰላማችሁን ያብዛው ብያላችሁበት። ባይ ባይ